ነበረ ለካ ጋይስ የሚጥል በሽታ አለብኝ እና እንዳትጠሉኝ፣ ጋይስ ፕሊስ፣ እንዳትጠሉኝ። ፍቅራችሁ ይቀንሳል፣ ትርቁኛላችሁ። እስኪ ንገሩ ማሮቼ፣ ውዶቼ፣ የሚጥል በሽታ አለብኝ። የሆኑ ሰዎች ምስጢሬን አወጡ ሳላስበው፣ እኔ ሳልነግራችሁ። ይህም ብቻ ነው ያልነገርኳችሁ ከህይወቶቼ ማማ፣ ያልነገርኳችሁ አንድ ነገር የሚጥል በሽታ ነው ያለብኝ። አሉ ለባት አሉ አሳዛኛ ቤታ አሜሪካን ሀገር የሚጥል በሽታ ኖርባት ስታሳዝን እናት ይህን ፍቃር ቤታዬ፣ የሚጥል በሽታ አለብኝ ሽ ገይጽ እንዴት የሚጥል በሽታ እንዳ የሚጥል በሽታ ለ ካንሰር፣ ጉበት፣ ጨብጥ፣ ባምቡሌ፣ ከርክር እነ አልማዝ ባለጭራ እነ ብርቄ ባላሞራ ጋኔል ባይኖርብኝ እኔ ባይኖርብኝ ይደንቃሉ። አሁን ቤታ የሚጥል በሽታ አለባት ተብሎ ሲወራ ነበር እንዴ? ጋንግሪን፣ ዝሆኔ ይሄ እግር ላይ የሚወጣው እንዲ እማይ ባይዘኝ አይገርምም ወይ? በእናንተ ስድብ፣ በእናንተ እርግማን፣ በእናንተ ክፋት፣ በእናንተ ምቀኝነት፣ በእናንተ ቅናት አይደለም የሚጥል በሽታ የሚያንዘረዝር ግፊት ደንብዛት እንደው ደንፍላት ባይኖርብኝ እንደው ይገርማል። ይገርማል ወይ ስድስት ዓመት ሙሉ ወይ ትሄዱ ያውቁኛል። ኢንስታግራም ላይ ፌስቡክ ላይ በደንብ ነው እኔ የትኛውም አፕ ላይ ቆይቻለሁ። እድሜ ትልቁ ሆኖ አይደለም ግን ሶሻል ሚዲያ መጠቀም ከጀመርኩ ወዲህ ቆይቻለሁ እና ስድስት ዓመት ሙሉ ቲክቶክ ላይ ስንወስ በደረሰብኝ እግዚአብሔርን በደረሰብኝ ክፋት እና ምቀኝነት እስከ ዛሬ የሚጥል በሽታ አይደለም የሚያንዘረዝር በሽታ ቢኖርብኝ ሊደንቃችሁ አይገባም። አሁን የሚደንቅ ነገር አይደለም። እንደሰደባችሁኝ፣ ቤተሰቦቼ፣ እንደሰደባችሁ፣ ማንነቴ እንደነጠቃችሁ፣ ፎቶዬ እንደዘቀዘቃችሁ፣ ስም እንደሰጣችሁኝ

ትን አይደለም ግን ከተጠያቂነትም አያድንም። የጭንቅላት ዋን ፀጉሯን ተሰራች ምለው ፀጉሯን ተተክላለች ምናምን ብለው እነዚህ መሀይሞች ባለማወቃቸው ፖስተው ነበር እና ከዛ በዛ እያብራራዊ ምናምን ነበረ። ከዛ ልክ ከሌላ ሰው እንደሰማች ሚስጥር ነገር የሚጥል በሽታ ለራሰሽ ያድርግልሽ። እንደው መድሃን ያለ አንቺ እንዳያረገው እንዳያረገው፣ እንቁርቴ፣ እንዳያረገው ወይም እንዳያረገው ለአንቺ የሚጥል በሽታ እንዳያረገው። አንቺ ከወደቅሽ ብዙዎቻችን ወደ ጥልቁ ነው የምንወድቀው አብረን እንዳያደርገው ለአንቺ የሚጥል በሽታ እንዳያደርገው፣ እንቁርትዬ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ። እንዲህ ይህ እንቁርት የሚጥል በሽታ ሜዳ ላይ ወድቃ እንዳለ ነው። ምርት ምድር ተገልብጣ አብራን የምትውጠት የሚያል ሰውነት ሜዳ ላይ ወድቆ አስቡትኝ። ሁለት ቦታ ነው ሙሴ ባህሩ እንደከፈለ ሁለት ቦታ ነው ምንለያየው፣ ምንገነጠለው። የሚድቅ የሚወድቅ በሽታ እንዳይሰጥሽ ለአንቺ፣ እዛው ቆመሽ የማይድን በሽታ አይሰጥሽ ለእኔ። የተመኘሹን የሚጥል በሽታ እዛው ቆመሽ እማይድን በሽታ ይስጥሽ። የማይድን በሽታ ኧረ ማርያም ይባል። እኔን ያለችኝን ግን ሰምታችኋል። እኔ እኮ ሳልባል እኮ አይደለም እኔማ፣ ድምጿን ማሰማት ማርያምን ስለማልበል እንዲያው ስለምትቀፋኝ ነው። ግን ቤታ የሚጠል በሽታ አለባት ሰምቻለሁ። ወይኔ ጉዴ ምናምን አለች። ለእኔ የተመኘሹን ሳትወድቂ በቁምሽ በቁምሽ በሽታ ይስጥሽ፣ መዐቱን ይልቀቅብሽ በቁምሽ። ለእኔ የተመኘሹን በሽታ ለአንቺ ይስጥሽ፣ ግን ሳትወድቂ ግን ሳትወድቂ ግን ሳትወድቂ በሽታውን ይህን በሽታ ይስጥሽ፣ ግን ሳትወድቂ እንዳትወድቂ፣ በመድኃኔዓለም እንዳትወድቂ። ሆ እኔ ወደ መሞት አልፈልግም። በጊዜ እንዴ አንቺ ወድቀሽ ሌላ ታምር። ወይኔ ግን ሴቱ ግን ሴቱ ሊያብድ ነው ዘንድሮ ሴቱ። ደግሞም የሚወዱኝ ልጆች ሰድበው ሰድበው እኮ ጨረሷቸው። አሁን ቀጮ ላይ ደግሞ መጥተዋል። ቤታ ንህቴን ትላለች። ለጥፋ ባሽ ኧረ በእግዚአብሔር ቴንኬሊና ምን እየሆናችሁ ነው ግን ላይክ ምን እየሆነ እያበዳችሁ ነው ያላችሁት? ስንቱን ሰድባችሁ። እኔ እኮ እግዚአብሔር በቴሌግራም የማይላክልኝ የለም። ልጆቹን እንዳለ እየገባችሁ እየሰደባችሁ ጨረሳችኋቸው።